ዓለም አቀፍ ፋኖ ሚዲያ አድማጅ ተመልካቾቻችን ሰላምታችን ይድረሳችሁ። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ ወደ እናንተ ከሚያደርሰው ዕለታዊ መረጃችን መካከል በዛሬ ሁለት ትኩረቱን ያደረገው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የሜጀር ጀነራል ውባንት አባት አንደኛ ኮር ስር የሚገኙ የተለያዩ ክፍለ ጦሮች በርካታ ጀብዶችን በመስራት ከሰሞኑ ድል ማስመዝገባቸው ይታወሳል። በርካታ የአገዛዙ የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ይታወሳል። ከዚህም ባሻገር ሙትና ቁስለኛ የሆኑትም ለጆሮ የሚከብድ ቁጥር ነው። በርካታ የአገዛዙ ኃይል ወደ ማይቀረው ተሸኝቷል። የአገዛዙ ኃይል ሲፈጽማቸው የነበሩ ነውሮችና ግፎችም የተገለጡበት ነበር። በርካታ የፖለቲካ እስረኞች ፋኖ ናችሁ፣ የፋኖ ቤተሰቦች ናችሁ፣ ፋኖን ትደግፋላችሁ በሚል ፖለቲካዊ ምክንያቶች ታስረው የነበሩ እስረኞችም መለቀቃቸው ይታወሳል። እስቴና አካባቢውን በቁጥጥር ስር በማስገባት በርካታ ጀብዶ ያስመዘገቡትም ከቀናት በፊት ነው። ሰራተኞች ተመልካቾች፣ ታዲያ በዛሬው ልዩ ዝግጅታችን የሜጀር ጀነራል ባንተ አባተ አንደኛ ኮር የጉና ክፍለ ጦር አዛዥ አርበኛ አዛዥ ደሳለኝና የእስቴ ዴንሳ ብርጌድ አዛዥ ብርቃዬው ደመሰን በቀጥታም የስልክ ቆይታ በማድረግ በቀጠናው የተገኘው ድልም እንዳይመስል የህዝቡ ስሜትና፣ ከዚህ ባሻገር ግን በዋናነት ትኩረት የምናደርገው የአርማ ብትናና የሚልሻ አባላት ምን ያክል ወደ ፋኖ ትግሉ ገብቶ ተቀላቀለ የሚለው ላይ እናጠነጥናለን። ከዚህም ባሻገር አሁንም በአገዛዙ ቤት ለመውጣት ተቸግረው ሊሆን ይችላል። ሆዳቸው አሸንፏቸው አሊያም ደግሞ የብልጽግናን ተልዕኮ በማስፈጸም በሚኒሻና በአድማ ብተናነት የሚንቀሳቀሱ ወገኖች አሁንም ካሉበት አዚም በመንቃት የፋኖን የህሉና ትግል እንዲቀላቀሉ ምን አይነት ጥሪ ይደረጋል በሚሉ ጉዳይ ላይ ነው ትኩረት አድርገን ቆይታ የምናደርገው። ቀዳሜ የማደርገው አርበኛ ብርቃየሁ ደምሴ የእስቴ ዴንሳ ብርጌድ አዛዥን ይሆናል። አርበኛ ብርቃየሁ ለጊዜያችሁ ከሚዲያችንም ጋር ቆይታ ልታደርጉ ስለፈቀዳችሁ እጅግ ጋር አመሰግናለሁ። ቀደም ሲል ባነሷቸው ነጥቦች ላይ በሰሞኑ ከትላንት በስቲያ በነበረው እጅግ አስጨራሽ ትንቅንቅ የተገኙ ድሎች ምን ይመስላሉ? በተለይ ከሚንሻና እርማ ብተና ወደ ፋኖ ከመቀላቀላቸው ጋር በተገናኘ ያለ ስሜት ምን ይመስላል? አጋራል አርበኛ ብርቃየሁ ደምሴ። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ዋና ባት አንደኛ ኮር ጉና ክፍለ ጦር እስቴ ዴንሳ ብርጌድ ዋና አዛዥ ነኝ። ያው ዞሮ ዞሮ እንግዲህ ሰሞኑን በነበረው ቆይታችንና በነበራችን ኦፕሬሽን ያው እንደሚታወቀው አሁን ቀደም ተገናኝተናል፣ ተነጋግረናል። በጣም ለህዝባችንም ሆነ ለሰራዊታችን ትልቅ አስፈላጊ የሆነ ድሎችን ተጎናጥሰን እንገኛለን። አሁንም ባለን እንቅስቃሴ ልክ ያገዛዙን ወንበር አስጠባቂ ከአድማ ብተናና ከሚኒሻ ያለውን ነታችን እኛ የአማራ ፋኖ ቢሮ ኃይል የሜጀር ጀነራል ባንት አባት አንደኛ ኮር ጉና ክፍለ ጦር በወጣው አዋጅ ልክ ምንሻ ጥሪያችን በማስተላለፍ ጥሪያችን ተቀብሎ ምንሻ ሙሉ በሙሉ ስቴ ዴንሳ ብርጌድን እየተቀላቀለ ይገኛል። ምንሻ ሙሉ በሙሉ አሁን ወጥቷል ማለት በቃ በእርግጠኝነት ምንሻ ሙሉ በሙሉ ወጥቶ ስቴ ዴንሳ ብርጌድ ተቀላቅሎ ይገኛል። ሰማኒያ አምስት ምንሻ እስቴ ደንሳን ብርጌድ ተቀላቅሏል። አስራ ሶስት አድማ በተና እንደ እስቴ ደንሳ ብርጌድ ብቻ እንኳን አስራ ሶስት አድማ በተና ወቷል። አሁንም ለመውጣት ሙሉ ዝግጁ ሆኖ ነው ያለ። ያው እንግዲህ በአሰላለፍ ልዩነት ያው እንግዲህ በገባንም ባልገባንም ልክ የሚሉ ምንሻና አድማ በተና ፖሊሶች ሰሞኑን በተሰጣቸው ጥሪ አማካኝነት ሙሉ በሙሉ እየወጡ ፋኖን እየተቀላቀሉ ይገኛሉ። አሁንም ቢሆን ውስጥ አሁን ድረስ ባለንበት ታይም ድረሳ ሚኒሻ እየወጣ ነው የሚገኘው። የእስቴ ዴንሳ ብሪጌድን እየተቀላቀለ ነው የሚገኘው። እንዲሁም የጉና ክፍለ ጦርን ብሪጌዶችን በሙሉ እየተቀላቀለ ነው የሚገኘው። አድማ ብተና እንዲሆን እንደ እስቴ ዴንሳ ብሪጌድ አስራ ሶስት አድማ ብተና ሞታታል። እንዲሁም እንደ እስቴ ዴንሳ ብሪጌድ አምስት የጉና ክፍለ ጦሮች አምስት ብርጌዶች አሉት። አምስቱን ብርጌዶች ከሀያ ላነሱ እያንዳንዱ ብርጌዶች ላይ እየተቀላቀለ ይገኛል። አድማ ብተና አሁንም ለመውጣት ዝግጁ ነው። ትናንትና እንዲሁም ደግሞ አሁንም ሁለተኛ ኦፕሬሽን ለመስራት ወደ ከተማ ገብተን ነበረ። ትናንትን በገባንበት ጥሩ ድሎችን ተጎናጥፈን ነው የመጣን። አስፈላጊ የሆነችን ሰዎች መምታት ያለብን ሰዎች መጠን ማውጣት ያለብን ሰዎችን አወተን እንገናኛለን። እስካሁን ድረስ ባለው ሚኒሻና፣ አድማ ብተና፣ ፖሊስ አሁን የአማራ ፋኖ ብሔራዊ ኃይሉን ጉና ክፍለ ጦርን እየተቀላቀለ ይገኛል። አሁንም ቢሆን ከተማውን ማቢ የሚባል ተራራ አለ። እዛ ላይ ነው ያለውን አድማ በተናዎች እና እነሱን ራሱ መምታት እየቻልን መያዝ እየቻልን ከነሱ ጋር እየተነጋገርን ቆዩኛ እዚህ ቦታ ላይ እንቀመጥና እዚህ ቦታ ላይ እንሆን ወደ እናንተ መጠት ያለብን ንቃን እናምጣ የሚል ነገር እያሉ ነው ያለ። አሁንም እየመጡ ነው የሚገኙ። ከተማውን ሙሉ ለሙሉ ከተማውን እስካሁን ድረስ በእኛ እጅ በእኛ ቁጥጥር ስር ነው የሚገኘው። አሁንም ቢሆና ለቀሩት ወንድሞቻችን ሚኒሻና ፖሊስ አድማ በተና፣ አሁንም ቢሆን ግልጽ ማወቅ ያለበት ለአማራ ሕዝብ ማስተላለፍ የምፈልገው መልእክት ሚኒሻ፣ ፖሊስ፣ አድማ በተና አሁንም ቢሆን የአማራ ፋኖን መቀላቀል እንዳለበት በየመድረኩ በምናገኘው አጋጣሚ በሚዲያዎችንም የመልእክት እያስተላለፍን ነው ያለ የአማራ ፋኖን ብሔራዊ ሀይሉን እንዲቀላቀል የሚል አይነት መልእክት እያስተላለፍን ነው ሆን አሁንም ቢሆን በድጋሚ ምንሻና ፖሊስ አድማ በተና የአማራ ፋኖን እንዲቀላቀል እያልን መልእክታችን እናስተላልፋለን። አሁንም ድረስ ከተማውን በእኛ በጃቸውን ቁጥጥር አድርገናል። የብልጽግናውን የብርሃኑ ጁላ ወንበር አስጠባቂ የሆነውን መከላከያ ሰራዊትንም በመምታት ባለብን ልክ አይቀጡ ቅጣት ተመትቶ በአደርገ አካባቢ ላይ ተደብቆ ነው የሚገኘው። መንቀሳቀሳ ወደፊትም ወደ ኋላም የማይንቀሳቀስበት አጋጣሚ ነው ያዳለ በሜጀር ጀኔራል ባንታባ ተወርዋሪ ክፍለ ጦር በቃ መመታት ባለበት ልክ አይቀጡ ቅጣት ተቀጥቶ ነው ያለ። አሁንም ቢሆን ወደፊትም ወደኋላም መንቀሳቀስ ተቸግሮ ነው ያለ። አሁንም ቢሆን እኛ ደግሞ ይሄን ስራ ለመስራት ዝግጁ ወይ ነው ያለን። ግን አሁንም ቢሆን በድጋሚ መናገር የምፈልገው እኔ እንደ እስቴ ዴንሳ ብርጌድ አዛዥነት መናገር የምፈልገው ወንድሞቻችን በገባቸውም ባልገባቸውም ልክ ወደ ብልጽግና ገብተው የብልጽግና የካቢኔ የካድሪ ወንበር ጠባቂ ነው የተቀመጡት። ወንድሞቻችን አሁንም ቢሆን በድጋሚ ጥሪያችንን እያቀረብን ላያቸው በአጭር ሰዓት መጥተው ወንድሞቻቸውን ወደ አማራ ፋኖ ቢሮ ኃይል ጉና ክፍለጦር መጥተው እንዲቀላቀሉልን ጥሪ አሁን እናስተላልፋለን። የአማራ ህዝብም ሰሞኑን ባደረግነው ነው ትልቅ ደስታን ተደስቶ ነው ያለ። ብዙ ስራዎችን እየሰራ ያለ ህዝባችን ተደስቶ ነው ያለ። ቢያንስ በዚህ ልክ የአገዛዙን ኃይል አወተን አድማ ብተናል። ምንሻን ፖሊስን አወተን እንኳን ተቀብለን አቀባበል እያደረግን ወደ ፋኖ እያስገባን እያቀላቀልን በመሆናችን ህዝባችን በጣም ትልቅ ደስተኛ ነው እየሆነ ያለ። አሁንም ቢሆን ለቀሩ ወንድሞቻችን እየመጡ ወደ ፋኖ እንዲቀላቀሉልን እኛም አሁን ቀጣይ ደግሞ በጣም አስከፊ የሆነ እርምጃ ከመውሰዳችን በፊት አሁንም ቢሆን ወንድሞቻችን እንዳይጎዱብን ወደ ፋኖ እየመጡ ቢራዊ መተው እንዲቀላቀሉ ስንል ጥሪያችን እናስተላልፋለን። ከአሁኑ ሰዓት ጀምሮ ወንድሞቻችን ይምጡልን። ማመጣ ካለ አንወጣም ብሎ አሁንም የብልጽግናውን ወንበር ያብይን የካቢኒ ወንበር እንጠብቃለን፣ የሚል አካል ካለ አሁንም ቢሆን እርምጃችን ይቀጥላል። ያለው በዚህ ልክ ነው። እድሉን በዚህ ልክ ያገኘሁት፣ አመሰግናለሁ። ጨርሻለሁ። አመሰግናለሁ። አርበኛ ብርቃየሁ ደምሴም የእስቴ ዴንሳ ብርጌድ ዋና አዛዥ እጅግ አድርጌ ነው የማመሰግነው፣ ነው ዘርዘር ያለ መረጃ አጋርተህና፣ ለአሁን በቀጥታ የሚሸጋገረው ደግሞ ወደ ጉና ክፍለ ጦሩ ዋና አዛዥ አርበኛ አዛዥ ደሳለኝ ነው። አርበኛ አዛዥ እየሰማው ነበረ። የብርቃየ ሆነ መልእክት በሚገርም ሁኔታ በአንድ ብርጌድ ብቻ ወደ ሰማኒያ አምስት የሚደርስ የሚሊሻ ኃይል ማለት አስራ ሶስት የአድማ ብተና ማለት ወደ መቶ የሚጠጋ ኃይል ነው። ወደ ዘጠና ስምንት የሚሆን ያገዛዙ ምንጣፍ ጎታች ስራ አገልጋይ የሆነ ይህ ኃይል ወደ ፋኖ ተቀላቅሏል። ይህ ማለት ትግሉን ፈልገው የተቀላቀሉ ማለት ናቸው አይደለ? የምርኮኞች አይደሉም ይመስለኛል። አረብኛ ብርቃየሁ እዚህ ላይ ብታስተካክልልኝ አዎ እኒህ አሁን ያልኩ በዝርዝር ያስቀመጥኩል ኃይል ሀይል እኔ አሁን ሰማኒያ አምስት ሚኒሻ አስራ ሶስት አድማ ብተን ያልኩ በእነዚህ በፍቃደኝነት እኛ ፋኖን እንቀላቀላለን ከወንድሞቻችን ጓን እንሰልፋለን ብለው በፍቃደኝነት እነሱ በቃ በቀጥታ እነሱ ጋር አንሆንም ብለው በፍቃደኝነት ወደ እኛ መጥተው የመጡ አካላት ናቸው። እነዚህ ሰዎች ደግሞ ሰማኒያ አምስት ሚኒሻ አስራ ሶስት አድማተን ያለው እና በተጨባጭ ህዝባችን ያየል። በቃ በአደባባይ ህዝብ ላይ ሰብስበን ነገ ላይም በሚዲያም በአካልም ደግሞ በፎቶ በሚቻለው ማሳየት እና ማሳወቅ የምንችለው ማስተባባያ ሳይሆን እውነታን እውነታን፣ ነገ ላይ እኛ እኒህን ሰዎች በአካል የምናሳያቸው ስለሚሆን እነዚህ ሰዎች አሁን ያልኩ ምርኮኛ ሳይሆኑ አገዛዙ መንግስት አዚህ ባላስታውን አልገባንም እና የአማራን ህዝብ እየጨፈጨፈ ነው ያለ፣ ከወንድሞቻችን ጎን ሆነን አዚህ በኋላ መንግስትን መዋጋት አለብን ብለው እነዚህ ሰዎች በኮንፊደንስ ወደ እኛ የመጡ ሰዎች ናቸው። የሚገርም ነው፣ የሚገርም ቁጥር ነው። ለአድማጭ ተመልካቾቻችንም እኛም ቃል የምንገባው እናንተን በመተማመን ማለት ነው። አርበኛ አዛዥ፣ እነዚህ ምርኮኞች በተንቀሳቃሽ ምስል በቪዲዮ ቃለመጠይቅ አድርጋችሁ ስለምን ወደ እናንተ ተቀላቀሉ ትግሉ እንዴት ይደግፋሉ የሚለውን ለአድማጭ ተመልካቾቻችን ታደርሱልናላችሁ ብዬ አስባለሁ። የኢንተርኔት አገልግሎት ስታገኙ መረጃውን ታደርሱናላችሁ። አመሰግናለሁ። ወደ አዛዥ ደሳለኝ በዚሁ እሸጋገራለሁ። አርበኛ አዛዥ እንደ ክፍለ ጦር ከሰሞኑ የተገኘውን ድል ተከትሎ የሚኒሻና የአርማ ብተና ወየተናደ ወደ ፋኖ መግባት እንደተመለከትከው ምናልባት እንደ እስቴ ዴንሳ ብርጌድ ብቻ ስለሆነ የነገረን ብርቃየው፣ እንደ ክፍለ ጦር ደግሞ ምናልባት በሌሎች ብርጌዶችም የተቀላቀሉ ሊኖሩ ስለሚችሉ ጠቅለል አድርገህ መረጃውን ለማስተመርካቶቻችን አድርስልን። እሺ፣ አመሰግናለሁ። ስሜ አዛዥ ደሳለኝ ይባላለሁ። የአማራ ብሔራዊ ኃይል ጀን ጀነራል ውባንታ ባተ አንደኛ ኮር የጉና ክፍለ ጦር ዋና ወታደራዊ አዛዥ ነኝ። እንግዲህ ሻለቃ ብርቃየው ደምሴ እንደተናገረው በብርጌዷ ብቻ ያለውን የተናገረ ጭማሪ መናገር የምችለው ግብረ መስቀል ብርጌድ ላይ ስድስት አድማ በተን ወጥቷል፣ አገረቢዘን አምስት ወጥቷል፣ መቅደላ አራት ወጥቷል። ተጨማሪው ይሄ ነው። ምንሻ በተናገረው ልክ ነው። ይሄንን እሱ የተናገረው ምንድን ነው፣ አሁን በትናንትናው አላቶች ያወጣነው እንዲሁም ወንድም ብለን ያስጠጋ ነውና እና ትግል ያስተማርነው ታማኝ መስሎ ትግላችን ለመጎተት እኛ ክድወን የሄደው ወንድማችን ብለን ያስጠጋነው ክድወን የሄደው ቆራጦ አንዳርጌ ወደ እስቴ ዴንሳ መጥቶ ጸጥታ ዘርፍ የገጠር ምንሻ ጠርናፊ የነበረው አለበል ጀንበሬ የሚባል እሱ ጥቅም ውጭ ሆኖ ጉዳት ደርሶበት ነበር፣ አዚ ቀደም እስቴ ዴንሳ ላይ ባደረግነው ውጊያ። አሁን እሱም ሕክምና ላይ ነው ያለ፣ ሪፈር ተጽፎለት። በሱ ትክ ምንሻ እንዲጠረንፍ ትናንትና ስብሰባ ተደርጎ ምንሻውን ትመራለህ ሲባል ጭራሽ በአንተ አንመራም፣ የእኛን ወሬ ስትበላ ቆይተህ አንተ ነስታጠፋ የነበር ከፋኖ፣ እንዲሁም እንዳንተ ሕገወጥ የለም፣ አንተ አትመራንም። በቃ ትክክለኛ መስመር ይዘው የሚታገሉት ወንድሞቻችን እውነት ትግሉ ብለው ቀጥ ብለው በአንድ አለማቸው እየታገሉ ያሉት ገብቶናል። አሁን ወደ ወንድሞቻችን ነው የምንሄድ። እስካሁን የሚያደረግነው ተሳስተናል፣ እኳንኛ ተረፍን እንጂ። አሁን እውነተኛ መስመሩን የሚዘንመድ አለብን። ትክክለኛ ሽመልስ አብዲሳ እንዳለው አማራን ሰሱ አባላለሁ እንዳለው እርስ በርስ ለማባላት ነው እንጂ የምንታገለው ለአማራ ህዝብ ሳይሆን ለተረኛ ነው በማለት ሲገባቸው ወንድሞቻችን እየተደበቀ አይደለም። በባጃጅ የታወኑ ትናንትና እንደገባኛ ገባኛ ኮንትራት ይዞ ቀንም ሙሉ ሲጓዝ ነው የዋለ። ይሄ ምንሻ የታው ነው የሚከለከለውም የለም የታዝም ብሎ በፈለገው ነው ሲጓዝ የዋለ። ዛሬም ትናንትናም በዛ ልክ ነው የዋለው። ቀንም ሙሉ ሲጓዝ ውሎ የማታ ማታ ደግሞ የሚጠበቁ ነበሩ። እኛ ከምሽቱ ማነው አስራ ሁለት ሰዓት ገባን እስከ ምሽቱ ስድስት ሰዓት አዛ ነበርን። ውጊ አድርገናል። የፈለግነውን መተናል። በዚህ አድርገን እንውጣ አስለቅቁንና እንዲያደርገን ብሎ ሲል እነዚህ አድማብተኞች እንትና የጠየቀው አሁን በውጊያ ማታ ባደረግነው ነው። አውደ ውጊያ ነው፣ አድማብተኞች ወጡ። እነዚህ አስር አድማብታኝ አስራ አምስት ምንሻም በአውደ ውጊያ ነው የወጡ። ስለዚህ ምን መተውን መተናል። ትራሹን ደግሞ በጨለማ ነው እንደዚህ አድርገን ትናንትና ድጋሚ የሚያምር ኦፕሬሽን አድርገን ዘን የወጣን። አሁንም ማለት የምፈልገው ህዝቡ የሚገባው እንደው ይሄ የሰው ልጅ የሰው ፍጡር ያልሆነ መንግስት ነኝ ባዩ፣ እንግዲህ ሴት ልጅ ጡት መቁረጥ ማለት ምን ማለት ነው? ይሄ እነ ሽመልስ አብዲሳ በገንዘብ ተመድቦ አማራን ሆነው ለማጥፋት እስከሆነ ድረስ እኛ ደግሞ ለአማራ ብለን አይደለም የምንታገለው። ኢትዮጵያን የሚያስተዳድራትና ኢትዮጵያን እንመራለን የሚለው ባንዳ ነው፣ ትክክለኛ አይደለም። ኢትዮጵያን የአማራን ህዝብ ሳይሆን ብሔር ብሔረሰቦችን ጭምር ነገ በተራ የሚያጠፋ እስከሆነ ድረስ ማንኛውም ብሔር ብሔረሰብ አንድ ሆነን መታገልና ይሄንን ስርዓት መገርሰስ አለብን ብለን ነው ጥሪያችንን እናስተላልፍ። ማንኛውም ብሔር ብሔረሰቦች ትክክል እንዳልሆነ ይሄ መንግስት ጨካኝ፣ አረመኔ፣ የእህቶቻችንና የእናቶቻችን ጡት ቆራጭ በመሆኑ በአካል ይኸው በሚዲያ ላይ ውሎ እየታየ ነው። ስለዚህ ማንኛውም ብሔር ብሔረሰብ ኢትዮጵያ ነኝ የሚለው ይህን መልካም ትግል ወደ አማራ ፋኖ እንዲቀላቀል እንፈልጋለን። እዚህ ጋር ያደረገው ሚኒሻውን አለ ማለት አንችልም ልዩ ሀይል ሲፈርስ በሀጋይድ አድርጎ ነው ልቀቁለት ኬላ ተብሎ በግልገላ በምናምን ያው ዝም ብሎ ሜዳ መሳሪያውን እየያዘ ነው የመጣ። ምንሻም ትናንትና ሰዋቸው ሄዱ ተብሎ መቅጠብም ስለማይችል ምንሻውንም ገጥሞ እኛንም ገጥሞ ስለማይችል ዝም ብሎ ነፍሴላው ጭ ብሎ ተራራ ተንጠልጥሎ ያለ ትንሽ አመራር ተብየው ገደል ጫፍ ላይ ነው ጫካ ውስጥ ሆነ የገባ ከተማውን በሙሉ በሙሉ ለቆ ህዶ በነፃነት ነው በባጃጅ ዝም ብሎ አምስት አስር ሃያ ምናምን እየሆነ ሲጓዝ የዋለ ትናንትና የፋ አድርጎ አሁንም እየተጓዘ ነው ያለ ለመምጣት አይወዝንም። ሶስት አራት ምናምን በቃ መምጣት አያወዝንም። አሁንም አራቶቹ ሻለቃ በአራት አቅጣጫ ስለሆኑ እስቴ ዴንሳ ብርጌድ በአራቱም አቅጣጫ ነው እየሰበሰብን ነው ያለና ይህንን በአንድ ላይ ሸክፈን ሚዲያ የምናውልበት ቪዲዮ እና በብልክ አስገድፈን ለእናንተ የምናስተላልፍ ይሆናል። አሁን ስራ ላይ ሆነን በየአቅጣጫው ግን እየሸከፍን ስለሆነ፣ በአራቱም አቅጣጫ ዘርግተን እየተቀበልን ስለሆነ ይህንን ሰብሰብ ያደርገን አንድ ላይ ያደርገን የሆነ ፕሮግራም አመሻሽተን ለእናንተ የምናደርስ ይሆናል። አሁንም የማስተላልፈው ምንድን ነው፣ ምንሽ አድማበትን ገብቷቸዋል ወንድሞቻችን። አሁን ሲረዱት ፖሊስ፣ ሁሉም ግልብጡ እየመጣ ነው። ቅሬቶችም ደግሞ ለማን ለሁሉም ጓደኞቻቸው፣ እሺ በምን ላይ ነው፣ ተንከባክቦ ነው ያዟቸው በድለዋቸዋል የሚለውን እያረጋገጠ ወደ ወንድሙ፣ ወደ እውነተኛው ትግል፣ ለአማራ ህዝብ እየተዋደቅን ላለው እውነተኛ ትግል ፈልጎ ወንድሞቻችን ወደ አማራ ፋኖ ነው እንዲቀላቀልን ቢራው ኃይል እንዲቀላቀልልና መልእክታችን እናስተላልፋለን። ፕሮጋንዳ አለ። ሲሄዱ መሳሪያ ይቀማሉ፣ ሲሄዱ ይገሏቸዋል፣ ሲሄዱ ምን ይላል የሚባል ነገር አለ። ይህ ሁሉ እንግዲህ ትናንትና ትናንትና ጀምሮ ዛሬም መንገድ ውስጥ ከሚሰበር አድማ በታ የምንሻ ምናምን እየወጣ ነው። እነዚህ መጠየቅ ይቻላል። እነ ጓደኞቻቸውን እየጠየቁ በሰላም ወደ እኛ ወደ ወንድሞቻቸው መጥተው ይህንን የተቀደሰ ትግል እንዲቀላቀሉና የአማራ ህዝብን ነፃ እንዲያወጡ በሰላም ወደዚህ ወደ ተቀደሰ ወደ አማራ ትግል ስንት ጀግና የገበርንበት ነው፣ መስዋዕትነት የከፈልንበት ነው። እውነተኛ ትግል ነው። በሀገር እየታየ ነው። የእህቶቻችን ጡት እየተቆረጠ ነው። ስለዚህ እውነተኛውን ትግል ፈልጎ በሰላም እንዲመጡ እኛም ደግሞ በቀናና ወንድሞቻችን በደስታ ለመቀበል ዝግጁ እስከሆነ ድረስ ማንኛውም ሰው በአስቸኳይ ወደዚህ ወደ አማራ ትግል እንዲመጣ ጥሪ እናስተላልፋለን። ሌላው ሳላደንቀው የማልፈው የምድር ጀኔራል ዋንታ አንደኛ ኮር የዳግሚያ ውባንተ ልጅ ዳግሚያ ውባንተ የምንለው ተመስገን ውባንተ እስቴ ዴንሳ ገብተን ባደረግነው ይሄን ያህል ታሪክ ስንሰራ የመከላከያ ተወርዋሪ አይደፈሬው ምናምን እያለ ሲያቅራራበት የነበረውን እምሽክ ድግቅ አድርጎ ከተወርዋሪው ማን ነው ከጣና ገላው ድወት ክፍለ ጦር ጋራ በመቀናጀት እምሽቅ ድግቅ አድርጎ በበላይነት ተወርዋሪዋ ብትሆንም፣ ተመስገን ውባንተ ቢሆንም ጣና ገላው ድወት በመጨመር አሳፍሮ ዙሪያውን ከቦ አሁንም መውጫ መግቢያቶ ቁልጥምጥም ብሎ ተቀምጦ ነው ያለ። እነሱንም መደነቅ አለባቸው፣ እነሱ ወንድሞቻችንም እናመሰግናለን። አይቀጡ ቅጣት ቀጥቶ ተማርኮ ምሽክሽክ ብሎ ቁስለኛ እንኳን በደንብ ወጥቶ እንዳይታከምም አድርገውታል። ዙሪያውን ተከቦ ስላለ አሁንም ቢሆን እኛ ዙሪያውን ኃይላችን ዘርግተ እናያለን። በሰላም የሚመጣው ተውና ትቅረቡብና ፊት እንምጣ። በውጊያ ላይ ሲሆን የሆነ ድንግግር ስለሚሆን ተውን ተብሎ ነው እንጂ፣ ጋብ እንበልና የሚወጣውን እንለይ የሚቀረውን እናጸዳለን ብለን ነው። ስለዚህ ወንድሞቻችን የሚመጣውና የሚቀረውን ካየን በኋላ ስራችን አሁንም ይቀጥላል ማለት ነው። ግን ለመውጣት ተቸግረው ያሉት እየተፈለጉ ስላሉ እነሱን ጋብታ አንስጣቸው ተረጋጉልን፣ ቆይ ዝግበሩ ስላሉና እነሱ ወንድሞቻችን እንዳይጎዱ በቃ መውጫ ቀዳዳተው ነው እንጂ አሁን ሊመጡ ስለሆነ የሚለውን ነገር ለመለየት ወንድሞቻችን እንዳይጎዱ ብለን ነው እንጂ አሁንም እርምጃ ለመውሰድ እኛ ዝግጁ ነን። እንደዛ ሳይሆን ግን፣ ማንኛውም ሰራዊት የሚኒሻ የሚሆን የፖሊስ የሚሆን አድማ በታኝ ወደ እኛ ወደ ወደ ሙጫችሁ መታችሁ ይህን የተባረከ ትግል በጋራ እንድንጎናጠፍ ማለት ፈልጋለሁ። አመሰግናለሁ። እዚህ ጋር እጄ አመሰግናለሁ። አርበኛ አዛዥ ደሳለኝ የጉና ክፍለ ጦር ዋና አዛዥ፣ ምናልባት ይህ ጥሪያችሁ የአገዛዙን የመከላከያ ሰራዊት አባላትንም ይጨምራል? አሁን እያወራን የነበረው ስለ ሚኒሻ አድማ ብተናና ፖሊስ ስለሆነ በእነሱም ውስጥ አሁንም እንደዚሁ ወደ ፋኖ ትግል መቀላቀል የሚፈልግ ካለ በመሪ ደረጃ ያለም ተራግረኛ ሰራዊትም ቢሆን በምን መልኩ ነው የምታስተናግዱት? አሁን የአብይ አህመድ ስርዓት እነዛን ሴት አርበኞች በነፍሰ ከያዘ በኋላ እጅግ ሰብአዊነት በጎደለው መልኩ ያደረገው ተግባር ፋኖም በተመሳሳይ የዛን አጸፋ እርምጃ ስለሚወስድባችሁ ከኃይሉ እንዳይከዱ ለማድረግ የዘየደው ዘዴ ነው የሚሉ ሀሳቦችም ይንሸራሸራሉና እናንተ በመልኩ ነው የምትቀበሏቸው፣ ለመምጣት ቢፈልጉ እውነት። ፋኖ ግን እንደዛ አጸፋዊ ምላሽ ይሰጣል፣ አገዛዙ በወረደው ልክስ ወርዶ እንደዛ አይነት ከሰው ሚዛን የጎደለ ተግባር ይፈጽማል? በእናንተ በኩል ያላችሁ መልዕክት ምንድን ነው? አይ፣ መልካም እኛ ማንኛውም ቤር ብሔረሰብ መከላከያ ሰራዊት ነኝ ብሎ የሚለው ይሄ በፊት ቀረ። አሁን የመከላከያ ሰራዊት ሳይሆን ባንዳና ለኢትዮጵያ የማይበጅና የማይመጥን መከላከያ ሰራዊት ነው። ይሄ ኢትዮጵያን የሚያሳፍር ነው። የአገር መከላከያ ሰራዊት ብሎ ለመጥራት ያሳፍራል። ስለዚህ እነዚህ ማንኛውም ብሔር ብሔረሰብ ሁሉም አኛ ጋር እየታገለ ነው ያለ እውነቱን ለእንትን ለማለት መቸለይ ቀኑን ቢጠፋኝም አንድ አመት ከሁለት ሳምንት ሳር ይታገላል ኦሮሞ ምስክር የሚሆነው የአረበኛ ብርቃየ ወደምሴ አጃቢ ነው። እንዲያውም እኛ እምነታችን እስከዚህ ድረስ ነው። የብርቃየው አጃቢ ነው። እንደውም በላይ በለዋየ በኩል ሲሄድ ባውደ ውጊያ ተሰውቶ ሰርክሉ ላይ ሁሉ እንዳልሆነ አድርጎ መገተት ምናምን፣ ይሄ ከመከላከያ ስራውት ሲያዝ እንኳን ምርኮኛ አንድ ጊዜ ከያዝከው በቃ ተሳክመዋለት እንከባከበዋለህ፣ ተንከባከበው አለ በዛ ከምታደርገው ይሄ ግን ተራ ባንዳ ሽፍታ የሆነ ነገር እሳብ ያለው ሰው ሬሳን እንኳን አምጥቶ ከሰርክሉ ላይ እየጣለው ነው። ስለዚህ ወረሞ በትክክል አኛ ጋር ሆኖ ብሄር ብሄረሰቦች አኛ ጋር ሆኖ ሲሆንም ደግሞ ግድ ወንድሜ ጎረቤቴ የማን አይደለም ልክ ተመልምሮ ነው የሚሰጠው። አሁን ይሄ ለብርቃዩ የሰጠ ነው ወረሙ ነው አንድ አመት ከምናምን ነው በአጃቢነት ነው የሰጠ ነው። በቃ እስከዚህን ድረስ ነው የእኛ እምነታችን ትግላችን ብጎጠኝነትን ያሰብ አይደለም። ጉምዝም አለ በአካል ሁሉም ሰው እንትን የሚለው አንድ አመት ሆኖታል። አኛ ጋር ነው የሚዞሩት። ደቡ አለ ምን አለ ሁሉም የሌለ ብሄር ብሄረሰብ የለም። ይሄ አንድ ብሄር ብቻ ሳይሆን ከመከላከያ ፈርሶ የሚመጣው ተመችታችሁናል እንደዚህ ቃል መሰላችሁንም እናንተ ይበሏችኋል መግደል ብቻ ሳይሆን ስጋችሁን የሚቆራረጣችኋል ነበር። ምን እናንተማ እናንተ ማመች እናንተ ለመልቀቅ እኛ አስጨክር እንዲበነላል አንሄድም አንሄድም እያሉ በፍቃደኝነት እኛ ጋር እየታገሉ ይገኛሉ። ሄዱ ለመር ተፈቃቹ ከሆነ እንሸኛችሁ እያልን በሲስተም ወዳገሩ ሲድር ነው አለ። በፍላጎት ደግሞ እኛ ጋር የሚታገላል። ምናልባት ደክሟቸው ከሆነ ደግሞ አሁንም ዘመድን ጠይቅ ምናምን በፍቃድ ምንድን ካላችሁ ደርሳችሁ መምጣት ትችላላችሁ እያልን በነፃነት ነው። ደስ በሚለው እንደዚህ እንደ ብልጽግና ነው አትሄዳትም በጥበቃ በዋርድያነት ማሳቀቅ ምናምን አይደለም። በቃ ነጻነት ሰጥተን የእውነት ትግል መሆኑ ስለተመሰከረ ብተር ታገል ብችል ታገል ካልቻልክ ሂድ፣ በፍቃድም ጠይቅ በፍቃድ ደርሰና የሚል ብሔር ብሔረሰቦችንም አብረን ያካተትንበት እነሱም ደግሞ ትክክለኛ ኢትዮጵያ የሚያሳድብ ለሰው ልጅ የማይመጥን ነገር በሴራ የሰው ልጅ ተሰቃየና የመከላከያ ሰራዊት እንደዚ አይነት አረመኔ በጭካኔ እህቶቻችን ንጹሐን እንደሚገልና በስህተት ምን አይነት ስህተት እየፈጸመ እያለ ህዝባችን እየበላ ያለ ደግሞ ነገ በተራ አንዱን ብሔር ብሔረሰብ ደግሞ እንደሚገል ኢትዮጵያን ግን ክልከሆና አወጥቶ በቃ ራቁቷን እንደምቀር ይሄ መንግስት ካልተገረሰሰ የማይሆን ስትራቴጂ ነድፎ እያለ ተረኛነቱ ጎጠኛነቱ፣ ለኢትዮጵያ የማይመጠንነቱ እርስ በርስ የሚያበላላ መሆኑን ተረድተናልና፣ ይህን ገርሰን ትክክለኛ ንጹህ ኢትዮጵያን የሚመራ መንግስት መፍጠር አለብን በሚለው ትክክለኛ ወደኛ የተቀደሰ ትግል ነው በማለት ወደኛ ነው ሁሉም አምሮ ብሔር ብሔረሰብ እያታገልን እኛ ጋር ተጨምሮ ያለ። ይሄ ነው እውነቱ። አመሰግናለሁ። ጨርሻለሁ። እጅግ አረጌ ነው የማመሰግነው። አዛዥ ደሳለኝ የጉና ክፍለ ጦር ዋና አዛዥ እስቴ ዴንሳ ብርጌድ ሀይል፣ ብርቃየው ደምሴ ምናልባት የመጨረሻውን ጥያቄ በተመለከተን የምጨምረው ሀሳብ አለ ይካል ኪያንተን ሀሳብ እና ክልና እናጠቃለን። በድጋሚ ስለሰጠኝ አመሰግናለሁ። ያው እንግዲህ በዝርዝር ሻለቃ አዛዥ ደሳለኝ የጉና ክፍለጦር ዋና ወታደር አዛዥ በግልጥ በሰፊው በዝርዝር አስቀምጦታል። ያው እሱ እንዳለው ከመከላከያ ሰራዊት አሁን የኢፌድሪ መከላከያ ሰራዊት መጥራት እንችግራለን እንዳላደለም እኛም እናውቀዋለን፣ የኢትዮጵያ ሕዝብ ያውቀዋል። የፌዴሬል መከላከያ ሰራዊት በሰዓቱ ላይ እኛም ነበርንበት። ስርዓቱ ሲበላሽ የፌዴሬል መከላከያ ሰራዊት ተብሎ እንደማይጠራ ስናምንበት ሁላችንም ሞተን ወደ ሕዝባችን ተቀላቅለናል። ሕዝባችን ጎን መቆም እንዳለብን ቁመናል። እንደተባለው መከላከያ ሰራዊትም አሁንም ቢሆን እኛ ስሙን እንደ መከላከያ ሰራዊት ብለን እንጠራው እንጂ መከላከያ ሰራዊት ብሎ ይጠራል። አሁን የኦሮሞ ልዩ ያለ የነበረና የኦሮሞ ሕዝብ ሚኒሻ ፖሊስ የነበረ ነው። አሁን የመከላከያ ስራ ስለው እየተጠራ ያለ አሁንም ቢሆን ለእነዚህ ዜጎች ወይም መከላከያ ስራ የሰሩ ለሚጠራው ለአብይ እና ወይም የብርሃኑ ጁላ ወንበር አስከባሪ የነሱ ቁጥረኞች አሁንም ቢሆን ለእነሱ እንደ ሚኒሻ ና እንደ ፖሊስ እንዳድማ በተና ለእነሱም ጥሪ እናስተላልፋለን። እነሱም መጥተው ቀድሞ ከእነሱ የመጡ ደቡብ፣ ወላይታ፣ ሶማሌ፣ አፋር የነበሩ እነዚህ ብሄሩ የነበሩ ሰዎች አሁንም ከኛ ጋር ይገኛሉ። አሁን እንዲሁ ለነሱ ጥሪ እናስተላልፋለን። ወደ አማራ ፋኖ እንዲቀላቀሉ እንዲወጡ፣ በአክብሮት ለነሱም በድጋሚ ጥሪ እናስተላልፋለን። ከዛ ውጭ በሰፊው በዝርዝር አርበኛ አዛዥ ደሳለኝ አስቀምጦታል። እንደ ምሳሌ እንኳን አድርጌ የምናገረው በዝርዝር ስላስቀምጠው እምነታችን እኛ በጣም እኛ ምናምነው እንደ አማራ አይደለም፣ እናስበው እንደ ኢትዮጵያ ነው። ቢያንስ እንኳን እነሱ ከመከላከያ ማርከን እጅ ሰጥቶ ሳይሆን ማርከን ያወጣነውን ግለሰብ እንኳን በስም ታምሩ ብሎ የሚጠራ። ኦሮሞ ነው። አጃቢ አድርጌ እኔ ጋር ይዤዋለሁ። አጃቢ አድርጌ ይዤው ከአንድ አመት ያላነሰ የኔ አጃቢ ነው ነበር የሚገኘው። እንዲሁም ከውጊያ ላይ ተሰውቶ መውጣት በመቻልበት እንኳን ተሰውቶ እንኳን ወጥቶ እንኳን ያንን እንኳን እንዴት በሚል እንኳን እየገተቱ ሰርክሎ ላይ ውሎ የማሳደር ስራ የሰራ መከላከያ ሰራዊት ስለምንጠባካል ይህን ያደረገ ነው እና፣ ስለዚህ አሁንም ቢሆን ለመከላከያ ሰራዊት አሁንም ቢሆን የአማራ ፋኖ ነው ጥሪ እያደረገላቸው ነው ያሉ እኛም እንደ ጉና ክፍለ ጦር እንደ እስቴ ዴንሳ ብርጌድ ቢሆንም እነሱም አሁን ወንድሞቻችን ናቸው። መጥተው ወደ ፋኖ እንዲቀላቀሉ ጥሪያችን እናስተላልፋለን። ከዛ ውጭ አሁንም ቢሆን ፋኖ ነኝ ብሎ በህዝባችን ላይ ሲነግድ የነበረ ህዝባችን ሲያሸማቅ የነበረ ህዝባችን ሲዘርፍ የነበረ አሁንም ብልጽግና አገዛዙ አሁንም ቢሆን እርስ በርስ የማባላት ስራ እየሰራ ነው ያለ አሁንም ቢሆን በግልጽ የአማራ ህዝብ ማወቅ ያለበት በለጠ አንድ እንዳርጌ የሚባል በባጃጅ በስርቆት ላይ አሁን ቆራጡ እያሉ ይጠሩታል። በለጣ እንዳርጌ የሚባል አሁንም ሌባ ካዲ አሁን ላይ ገብቶ ወደ እስኪ ወረዳ አሁንም ቢሆን አምነሻ ጋር ተጠርንፎ ህዝብን አሁንም ቢሆን በሚያውቀው በሚ እስካሁን በዘረፈበት አቅጣጫ ህዝባችን ለማስጠቀ ህዝባችን ለመጠፍ ደግሞ ሁለተኛም አሁን ደግሞ አስገብተው ነው ያለ። አሁንም የሆንን የአማራ ህዝብ ማወቅ ያለበት እስካሁን ህዝባችን ሲዘርፍ ሲሰርቅ፣ ሲያግድ የነበረ ሌባ ስናውቅበት ልናስረው ስልን ልንጠይቀው ስንል ልንዘው ስንል ሩጦ ወንድሞቻችን አስገድሎ አሁንም ቢሆን ወደ ብልጽግና እጁን ሰጥቶ አሁንም ቢሆን ቤተሰቦቹን ባህር ዳር ወስዶ በአማራ ህዝብ ገንዘብ ቤተሰቦችን እያስተዳደረ ይገኛል። አሁንም ቢሆን ወደ እስቴ መካን ኢየሱስ ከተማ ገብቶ ሚኒሻ ሆኖ ፋኖን እታግላለሁ፣ ፋኖን እወጋለሁ እያለ ገብቷል። አሁንም ቢሆን እሱንም በአጭር ቀን በአጭር ቀን ለህዝባችን እሱን እጁን ይዘን ሰሞን እንደተሰራው ስራ እጁን ይዘን ለህዝባችን የምናሳየው ይሆናል። አሁንም ቢሆን አቀርባሪ ሌባ ወረዳውን አሁንም ሁለተኛ ደግሞ በፋኖ ሲዘርፍ ሲነግድ ቆይቶ ተነቅቶበት እዚያ ሲላምጦ ለብልጽግና ሲሰጡ አሁንም ሁለተኛ ብልጽግና ነው የሚለው ገብቶ ደግሞ አሁንም ህዝባችን ሊዘርፍና ህዝባችን ሊያሰቃይ ገብቷል። በለጣን ዳርጌ የሚባል ሌባ አሁንም ቢሆን በሶይ ደግሞ ተማራፋ ነው ብሔረዋይል ሜጀር ጀነራል ባንታባት አንደኛ ኮር ጉና ክፍለጦር እሱ ላይ እርምጃ ለመውሰድ አሁንም ዝግጁ ነን። ህዝባችን አንገታቸውን ሊደፉ ወይም ሊሸማቀቅ አይገባውም። በቅርብ ቀን አንድ ዘጠ በማይቆጠር ቀን እጁን ይዘን ለህዝባችን ማሳየት ያለብን ነገር ለማሳየት ዝግጁ ነን። ይህን ያክል ሀሳብ ተከክለኝ እንድናገር ተደረገ። እጅግ አመሰግናለሁ። ጨርሻለሁ። መልካም እጅግ አድርገን ነው የምናመሰግነው። ምን አርበኛ ብርቃየ ወደ እስቴ ዴንሳ ብርጌድ የሄደ ዋና አዛዥ አርበኛ አዛዥ ደሳለኝ የጉና ክፍለ ጦር ዋና አዛዥ፣ በሜጀር ጀነራል ባንት አባት አንደኛ ኮር ስር ማለት ነው። ለሰጣችሁን ዝርዝር መረጃ እጅግ አድርገን ነው የምናመሰግነው። በተለይ የጎንደር ወንድሞች የአፋ ባህም ሰሜን ቀጠና በላይ እዝ እንደዚሁም ደግሞ የአማራፋኑ ሕዝባዊ ድርጅት አመራሮችና አባላትም በአንድ ላይ በመሆን ለአንድነት እየተሰራ በሚገኘው ቅድመ ውይይት ላይ ትልቅ ደስታን ካበሰሩን ማግስት በርካታ ጀብዶች እየተፈጸሙ ጅን በአፌ የሚያስጭኑ ድሎች እየተገኙ ነው የሚገኙት። ይህንን ተከትሎ ላገኛችሁት ድል እንኳን ደስ ያላችሁ ለማለት ፈልጋለሁኝ። ይህንም ዳልማ ቀፋ ነው ሚዲያ። ለዛሬም ደግሞ የሚዲያችን እንግዳ ሆናችሁ በወቅታዊ ጉዳዮች በተለይ ከሰሞኑ ደግሞ በተገኙ ድሎችና የአገዛዙ ኃይል ከየአህዳቸው እየከዱ የፋኖን ትግል መቀላቀል መቀጠላቸውን ተከትሎ አሁን ያስተላልፋችሁት የምህረት አዋጅ ይድረሳቸው ብላችሁ ለነገራችሁን እኛም ወደ እነሱ ጆሮ የምናደርስ ነው የሚሆነው። ለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ፕሮግራሙን እየመራሁ ቆይታ ያደረግኩት ወንዳለቢክስ ነኝ። እናንተም ለነበራቸው ቆይታ አክብሮታዊ ብሮታዊ ምስጋና እሰድጃለሁ። አድማጭ ተመልካቾች ረጅም ሰዓት በመውሰድ ይህንን ልዩ ዝግጅት ስለተከታተላችሁ እናንተም ምስጋናችን ሰደናል። በያላችሁበት መልካም ጊዜ እንዲገጥማችሁ ድል እንድታደርጉ ተመኝተናል። በያላችሁበት መልካም ቆይታ